እኔ የነበርኩበት ስሜት ያሳለፍን ስሜ ማንም አይቅም። አሁን በጣም የራሴ ማዳመጠና ደራሽ መመለስ ነው። እሄውላችሁ ዛሬ ብሩክ እኔ ስለ ሀይሚ ማውራት አልፈልግም፣ እኔና ሀይሚ ተለያይተናል፣ ስለ እሷ ማውራትም አልፈልግም ብሎ በቤኪ ዩቲዩብ ላይ ተናግረዋል ማለት ነው። እና ብሩክ ተው ተረጋጋ። እያንዳንዳቸ እያንዳንድ ነገር የምታወጣው ቃላት በኋላ ተመልሶ አንተን ነው ዋጋ የሚከፍለው። ከምንም በላይ መታገስ ጥሩ ነው። ትዕግስት ከምንም በላይ ያስፈልጋል ማለት ነው እና ሰላም ሰላም ቤተሰብ እንዴት ናችሁ ደህና ናችሁ ወይ እኔ አለሁላችሁ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም እኔ በጣም ደህና ነኝ እግዚአብሔር ይመስገን ያው ኦልሬዲ ብዙሀችሁ አይታችኋል ብዬ አስባለሁ በቤኪ ቤት የተለቀቀውን ቪዲዮ ኦልሬዲ በቤኪ ቤት የተቃለ የተለቀቀው ቪዲዮ ምን መሰላችሁ እና ቤኪ ብሩክ የነበሩ የመጡት ማለት ነው። እና ያው ቤኪና ፍፄ በተቻለ አቅም ብሩክን ለማነጋገር ያለውን ነገር ክሪል ለማድረግ እና ለዳኒም ቪዲዮ ሰርተውለት አስተላልፈውለታል ማለት ነው። ለምንድን ነው አንደኛ እነ ፍፄ የተናገሩበት መንገድ በጣም ደስ የሚል ነገር ነው። ፍፄ ታውቃላችሁ፣ በጣም ለሰው ልጅ ሪስፔክት ያለው ልጅ ነው። ሰውን የሚያከብር ሰው ነው። በጣም ሳይለንት የሆነ ልጅ በጣም የሚፈራ ሰው ነው ማለት ነው። እኔ ፍጼም በጣም ማከብሮ ሰው ነው ከምላችሁ በላ ማለት ቤኪም እንደዛ ማለት ነው። እና በተቻላችሁ አቅም እኛም ያው እኛ እንደምንለው ነው ያሉት ማለት ነው። ምንድን ነው እስቲል አሁን ድረስ ዳኒ ብዙ ጊዜ ሲያወራ የነበረው ኮምፕኒን እያደረጉ የነበረው ፍጼና ቤኪ ምን እንደሆነ ታውቃላችሁ ለምንድን ነው በተቻለ አካቅም ሀይሚ ሀይሚ ሀይሚ የሆነ ነገር ላይ ሲደረግ እኔ ኮ ላንቺ ብዬ ነው እኔ ኮ አንቺን አክብሬ ነው እኔ ኮ ላንቺ እንደዚህ ሆኜልሽ ነው። ያን ነገር ለምን ትጠቀማለህ? እስቲ አንተ ለብሩክ ያሰብክ ሳይሆን ብሩክን ለማለያየት ነው ያን ነገር የምታደርገው እንጂ እንደዛ አምስት ጊዜ ስድስት ጊዜ ይቅርታ እየተባልከ ሁሉን ነገር እየተነገረ ይቅርታ የማታደርግበት የራስህ የሆነ ያሰብከው ነገር አለ። እኛ አንተ ሀይሚ ብሩክና ሀይሚ መቼም የሚለያዩ ሰዎች አይደሉም። እና ያው ብሩክ እና የተናገሩት ብሩክ በውሳኔው እንደማይጸና የሆነ ዛሬ ተናግሮ ነገ ያን ነገር ቃላት እንደማይደግም በውሳኔው እንደማይ እንደምን እንደማይ ተለዋዋጭ እንደሆነ የተናገሩት ማለት ነው እና ስቲል አንተ ምን ያህል ስለ ሀይሚ አውቀክ ነው ሀይሚ እንደዚህ የምትለው? ብሩክ እና ሀይሚ የመጡበትን መንገድ እኛ በጣም እናውቃለን። አንተ ግን ዛሬ መታ ነው ሀይሚ ምናምን እያልክ ስለ ሀይሚ እንደተበድ ሀይሚ በጣም ስትነካ እንዳሳዘነ አይነት ሰው ስታወራ የነበረው እና በዛን ያልክ ብሩክንም አዋርደህ እንደዚህ መናገርህ ተገቢ አይደለም ብለውት በተሻለ አቅም ያው ለዳኒን ቪዲዮ ሰርተውለታል እና እስቲል አሁን ድረስም ሀይሚም ዳኒን ከህይወቷ አብሶ ለዳኒ የሆነ ሲሪየስ የሆነ መልስ ካልመለሰችለት ማለት በቀኒ አልፈልግም፣ ዳኒ ከህይወቴ በህይወቴ እንዳትመጣኒና ብሩክን አንተ ሁን ብለ ለማጣላት ነው ምናምን ብላ እስቲል የሆነ ቆፍጠኛ ያለ መልስ ካልሰጠች ዳኒ አሁንም ሀይሚ እንደምሰማው ስለሚያት ብዙ ነገሮች እያመጣላት ይሄዳ ነው ማለት ነው። ከዛ ያው እንደዛ ሆኖ ብሩክ ላያናገሩት ነበር የተፈለገው፣ ብሩክ መቶ ነበረ። ያው ብሩክ አሁን ላይ ስለ ሀይሚ ማሰብ እንደማይፈልግ፣ ስለ ሀይሚ ማውራት እንደማይፈልግ፣ እኔ በጣም ብዙ ጊዜ ከሚ ጋር ሆኜ ስለ ራሴ አላስብም፣ ለእሷን ጊዜ የምሰጠው ስለ እሷ የማስበው፣ ነገር ግን ምንም ማድረግ አልችልም። የቻልኩትን ነገር አድርጌያለሁ የቻልኩትን ሞክር ያለው ያ ሰው ደግሞ አልፈልግህም ከህይወት ይውጣልኝ አንተ እንደዚህ እንደዚህ እንደዚህ ነህ ብሎ ካለኝ ምንም ማድረግ አልችልም። ለጥፋቱ ለዛ ነገር በጣም ብዙ ጊዜ ይቅርታ ብያለሁ፣ ይቅርታ ብያለሁ። እስቲል ዳኒን እንኳን እስከ ማለት ደረጃ ደርሻለሁ። በእኔ ምክንያቱ እንኳን ሶሲም ከእሷ ጋር ተጣልታ ለእሷ የሚሰጣት ንግግር በጣም ዝቅ ያለ ነው። እና ሁለቱንም አጣለይቼ እኔም ከሃይሚ ተጣልቻለሁ እስቲል ግን አሁን ድረስ ሀይሚ የማታውቀው ነገር እኔና ዳኒ በህይወታችን መሀል ውስጥ የመጣው እኔና እሷ አሁን ብሎ ለማጣላት ነው እንጂ እኔና እሷን አንድ ለማድረግ አይደለም። አውቆሁም ብሎ የሆነ እኔን አሳስራለሁ ብሎ በዛ ምክንያት እሷ የዳሱን ስትለምነው ለመቀራረብ ያደረገው ድራማ ነው። ግን እኔ በቃ ከአሁን ሄዳ ስለ ራሴ ማሰብ፣ ስለ ራሴ ጊዜ መስጠት ነው የምፈልገው። ምንም ማድረግ አልችልም ብሏል ማለት ነው እና ያው አንዳንድ ጊዜ ያው ታግሳችሁ ታግሳችሁ የምትወስዱት ውሳኔ በጣም ከባድ ነው። ነገር ግን እኔ የምለው ነገር በዚህን ያህል ልክ ማውራት ተገቢ አይደለም። በዚህን ያህል ልክ መቶ እኔ እሷን አልፈልግም በቃ እኔ ስለ ሀይሚ ማውራት አልፈልግም ከሀይሚ ጋር ተለያይቻሉ ብሎ ማውራት ተገቢ አይደለም። ብሩ ጌም፣ ለምን የሰው ልጅ አንተ አምስት ጊዜ ነው ይቅርታ ያልከው፣ ገን ሜቢ አንድ ሳምንት ወይ ሁለት ሳምንት ቢሆናችሁ ነው። ለዛ ለዛ ነገር ደግሞ መታገስ ወይ ምን ማለት ያስፈልግሃል ማለት ነው እና ታግስ ታግሰህ ነገር የምታገኘው ፍሬ በጣም እንትን ያለ ነው። በተቻለ ካቅም ጓደኞች የሚሉህን ነገር መስማት አለብህ፣ ማዳመጥ አለብህ። አዎ ተበድለሃል። አዎ ተበድለሃል ላጠፋከው ነገር። አዎ ብዙ ጊዜ ይቅርታ ብለሃል። አዎ ብዙ ጊዜ ይቅርታ ብለሃል ማለት ነው ግን ልክ ነህ ዳኒ፣ ሀይሚን ካንተ በላይ እንደሚያውቃት ነገር ነው ኮንፊደንስ ያደረግ የነበረው። ሀይሚን ካንተ በላይ እንደሚያውቃት ነው ሲያወራ የነበረው ለሀይኒ ተቆርቋሪ ሆኑን ሲያወራ የነበረው። እሱ እሱ ነገር ያናድድሃል። ከምንም በላይ ደግሞ ከአንተ ይልቅ ዳኒን ማምኖም ያናድድሃል። እንደ ፍቅረኛ እንደ አንተ እንደምትወድህ ለአንተ ያላት ክብር እንደምታሳየው እውነት በጣም ያናድዳል። አያናድድም አይደለም? አያናድድም አይደለም? ልክ ነህ። ከአንተ የሚሰማ ሁላችሁም በእኔ ቦታ ብትሆኑ እኔ የደረሰብኝን ነገር ቢደርስባችሁ ነው የምታውቁት እንጂ አሁን ላይ ምንም አይነት ነገር አትረዱትም፣ ስሜቱንም አይገባችሁም ብሎ ተናግሯል ብሩኬ ማለት ነው። ግን እኔ ይህን ውሳኔ በመወሰን እኔ ደስ ባይለኝም በጣም እያዘንኩ ነው። ለምን ስቲል እንኳን ይሄን ያህል ነገር ማውራት እኔ ስለ ሀይሚ ማውራት አልፈልግም፣ እኔና ሀይሚ ተለያይተናል ብሎ ራሱ ማውራት ራሱ በጣም ከባድ ነገር ነው። ስቲል ህመሙ ያማል። ግን በተሻላችሁ አቅም ደስ ያለኝ ደግሞ ቤኬ ሲያወራ ብሩኬ በውሳኔው አይጸናም። ውሳኔው ተለዋዋጭ ነው። እኛ ብሩኬን እስከምናውቀው አብሮ አደጋችን እስከሆነ ድረስ የሆነ በአንድ ነገር ላይ አይወስንም። ባለው ነገር ላይ ትንሽ ተስፋ አለኝ ብዬ አስባለሁ ማለት ለምን እና ይሄ ትንሽ ያው ቤኪ ያ ነገር እና ኦረዲ ግን ደስ ይላል። ጓደኞቹ ሊያናግሩት የነበረበት ነገር ያው አንድም ለመምከርም ነው የጠሩት ነገር ግን በተሻላቸው አቅም ያው ነገሩን እነሱም ሀይሚና ብሩክ እንዲለያዩ እንደማይፈልጉ ማለት ሀይሚና ብሩክን ማለያየት ማለት በጣም በጣም በጣም ከባድ እንደሆነም ያው ኦረዲ ለዳኒ አስተላልፈውለታል ማለት ነው ግን እኔ ዛሬ ብሩክ የወሰነበት ውሳኔ ተገቢ ነው ብዬም አላስብም። ለምትወዳ ሰው በጣም ብዙ ነገር መታገስ ዋጋ አለው። መታገስ ብዙ ነገሮችን ያስከፍላል። ነገር ግን እኔ በዚህ እኔ ስለ ሃይሚካውን እንደ ማውራት አልፈልግም ያለበት መንገድ በጣም ደብሮኛል ማለት ነው። አዎ በእርግጥ እውነት ነው። ያናድዳል። አንተን አለማመኗ የድሮውን ፎቶ እንደ አዲስ አይታ ስለዛ ነገር ኮምፕሌን አድረገው እውነት ነው ይደብራል። ነገር ግን አንዳንድ ጊዜ ደግሞ ለእሷም ጊዜ ሰጥቶ የሆነ እስከሚገባ ነገር ዳኒ ያደረገባት ነገር እስከሚገባት የተሰራባት ድራማ እስከሚገባት ድረስ ጊዜ መስጠት በእርግጥ ጥሩ ነው። ያደክማ አይደክምም አለም አንተ ስትፈልጋት አለማግኘት፣ አንተ ስትፈልጋት ስልክ አለማንሳት በጣም ከባድ ነገር ነው። ግን ብሩኬ ትንሽ ተረጋጋ፣ ለውሳኔ አቾኩል ነው የምለው። ያው ቤኪም እንዳለ ፍጼም እንዳለ አንተ በጣም ታጋጅ ሰው ነህ፣ ብዙ ነገር ቻይ ነህ። ብዙ ነገሮችን አሳለፈ እዚህ የደረስክነ ሀብሶ በሀይሚ በኩልና በተቻላችሁ አቅም ያን ነገር ለመመለስ መሞከር ጥሩ ነው። አንዳንድ ጊዜም ያናድዳል። የማያናድድ ነገር የለም። ክብርህ መነካቱ እና ትክ መሰደቡ ኤቭሪቲንግ ብዙ ነገር መባል አያሳዝንም? ያሳዝናል። ላለው እና ለሳ ነው